ላይ ሳይገባ ነው፣ ያ ቀድሞት የገባው። እኔ ልክ ስለት አንድ ኮሜንት ብቻ ነበረ። ከዛ የሆነ ሰው ኮሜንት አይቼ በቃ ደስ አለኝ። ማታ ከተነጋገርሽው ንግግርና እና እኔን ዛሬ ልብ ቲክቶክ ላይ ነበርኩ። ቶሎ ወረደልኝ። ከዛ ሁለቴ ነው የሚሰጠው፣ አንዴ አይሰጥም። አልጓል ለዛ ነው ቃሌ ለምንድን ነው ችግር የለም እኮ

እንረዳት አለንም ጭምር እንዴ! ምን ባቡር እኮ ናት፣ ባቡር በመሬት ባቡር ሳይሆን ማለት ነው። ልክ ማታ ስላወራው ልጁን ፈልግሽ ነው። ጠብቄ ነበር ለሁለቱ ልጆች ስትል ማለት ነው። የሃሳብ አካል እነሱ ውሃማ ይገባሉ።

ንብረቱ በንግስቴ ስም ነው ፍሬ አታስቢ በስማ ተደርገዋል በስማ አስደረጋበታለች ችግር የለም ወዴትም አይሄድም ለምን ይሄንን አግብቶ የገረገዱለት ይመስልሻል ወዴትም ታስሮ እኮ ነው ፍሪ ታስሮ ጨረቃ ጨረቃ ፋሚሊ እጅ ከገባ መንቀሳቀሻ የለም የትም የለም። ደግሞ የጨረቃን ፍሬ ተሰጥቶት ትቀልጃለሽ እንዴ? ጨረቃን ስም አግኝቶ ቅርንጫፋችንን እኮ ነው የሰጠ ነው ፍሬ፣ ቅርንጫፋችንን። ስለዚህ ቅርንጫፋችን እየተስፋፋ ነው፣ ግን አይገርምም።

በመጀመሪያ እንዴት ናችሁ? ለሰላምታ ጊዜ ሲኖራችሁ፣ በመቀጠል ሁላችሁም ደህና ናችሁ? ሲቀጥል ደግሞ አንቺ ዋዴ ዋንት ቱ ማይ ብራደር ማይ ሊቱን ብራደር አውልሲ ዩ ሄር ሃውስ መስመር ምን አድርጌ እሙዬ ማሬ፣ ተኝቼ ነበር። እኔ እኮ እግዚአብሔርን መቼ ቀን ያልኩኝ። ደህና መቻችሁ? ደህና ነኝ ማሬ። አለን። ቆይ በአንዴ ቆይ፣ አንቺ ዳገት ላይ የምታስወጪው ምን አስበሽ ነው ያለ ፍሪን? ሁለት ሺህ አስራ ስምንት እኮ አማርኛ ላናወራ እኮ ቃል ተግባብተን ነበረ፣ ፕሮሚስ ተባብለን። ኦኬ፣ ለካ ለካ ተቀይረናል። የሆነ ነገር ም አየሁኝ። አሁን ሰሞን ምንድን ነው አዲስ ነገር፣ ሁሉ ነገር ለእኔ አዲስ እየሆነ ነው። ዛ ምን አለ ቲክ ቶክ ላይ የትም አልሄድኩም። እንትና እናንተ ምን ነው ናቸው ከአንቺ አዶና ያ የሰሞኑ እብደት ነው። ይበርዳል

ሀሳቡኛ ጋር እራሱ ያለ መሰለኝ ያንን ቀን ማለት ነው። ያንን ቀን የጨረቃ ፋሚልን ውሃ እናስጠጣዋለን። ችግር የለም አታስቢ። ፎቶዋቸውን ማለት ነው። የብሬ ነው ታያለው። እኔ ማግዝሻለሁ፣ ለኬኩ ያብቃል። እኔ ቃል በቤቷ የሀምሳ ኬክ ከቆረጠች እኔም አድርጌው ነው የመጣው። የብሬ ነው አደርገዋለሁ። ተሳካ ኬኩ እሷ ቤት ሲቆረጥ ነው።

ሰማችሁኝ ነው። እሱ ደግሞ በባለፈው ራሱ ከህይወት ሴት የሚባል ነገር አልፈልግም፣ የዝም በህይወቱ ሴት የሚባላ ቢና ማለት ነው። ሰሞኑን ሴት ይዞ ይመጣል ነው። ቆይ ለስራ ሊሆን ይችላል። ችግር የለም ግን ይሄ ነገር በውስጡ ነገር አለው። ይሄ ነገር ማ ነገር አለው፣ የሆን ነገር አለው። ሰሞኑን ዘህና አምሳ ግባ ብለዋለች ማለት ነው። ይሄ ይሆናል። ችግር የለም ለስራ የፈለገው ይስራ። የሱ የልቡ አንድ ሰውና ቃል ብቻ ናት። ሌላ እኛ ደግሞ ጨረቃ ፋሚሊ ሌላ ሴት ስናይ አይመቸንም። ለዛ ደግሞ ንገር ይውቃል እራሱን እንዲያጠነክር ችግር የለም ችግር አዎ ንገሪኝ። በሁሉም ነገር ግሬዲ መሆን አለበት። ጨረቃ ፋሚሊ ገብቶናት። አዎ ጨረቃ ፋሚሊ ላይ ገብቶ መንገዳገድ መንጋጋት የለም። ነገ ስትመጣ ነው፣ ችግር የለም። አታስቀጥም ለሁሉም ነገር አዎ። ለሚመጣው ነበልባል